እቃ ወደዋል። እባክህ እስኪ አስተያየት ካለክ ምንም ይወጣለት። ስለዚህ አመሰግናለሁ። ወራዲዮለ ውወይ ስማሙድ ይህን ስራዬ በደንብ እንድታዩ ይፈልጋለሁ። አረቢያን መጅሊሱ 16 ካሬ ነው። ምንጣፉ አውጥችላታለሁ። ይህ ምንጣፍ እኔ በፈቃደኝነት ያመጣሁት ነው። ሚያስጨምራት፣ ሚያስጨምራል ይህ ሁሉ ገንዘብ ማወጥታል ይሄን ስስ ምንጣፍ አይነጠፍም ብዬ አሰብኩኝና ይሄን በመሰለ ቤት ይሄን ምንጣፍ ዘርግችላታለሁ። እና ይሄ በራሴ ፈቃደኝነት ላይ የመጣው ትንሽ ነው የሚያስጨምራት ምንጣፉ። የቆንጆ ምንጣፍ ነው ቱርኪያ። ይኸው ብራንዱ ስታምፕ ከጀርባ ነው ያላቸው እራሱ ላይ ነው የሚመታው። ይኸው ደረቅ ምንጣፍ ነው ጀርባው። ይኸው ውፍረቱ ቲክነሱ ለማየት እና ቆንጆ እቃ ነው። እያያችሁ ስለምታዙ ከልብ አመሰግናለሁ። ከትንሹ ትንሹ ላሳያችሁ። ይኸው የምጠቀመው አንደኛ ማቴሪያል ነው። ማለዳ ነው። ጨርቁ ደግሞ ይኸው ስቶኮ ደብል ፌስ፣ ይሄ አንደኛ ደረጃ የሚባል ነው። ማቹም የተጠቀምኩላት ይሄ ነው ማለት ነው። እጅግ በጣም ቆንጆ ማጅሊስ ነው። እኔ በአፍ ብቻ ሳይሆን ሚዲያ ላይ እንደዚህ በይፋ እያንዳንዱን ማሳያችሁ ኢቨን መጅሊስ ለሚያውቅ ሰው እንኳን ወስዳችሁ በታሳዩ፣ ማቴሪያሌ አንደኛው ነው የምትባሉት። ወለል ብዙ አይነት ወለል ስላለ ይሄ አንደኛ የሚባለው ወለል ነው። ጀርባው ላይ ይሄ እዚህ ጋር ብቻ ሳይሆን ጀርባው ላይ ራሱ ይወላችሁ ስታምፖ አለ ታያችኋላ። ይሄ አንደኛ ነው። ወለል ሆኖ የሚላጥ ወለል አለ። እዚህ ጋር እንደ ላስቲክ እንዲህ የምትነሳው ወለል አለች፣ እና ብዙ አይነት ወለሎች አሉ። ይሄ አንደኛ የሚባለው ከጀርባው እስታምፕ ነው። ጥቁር ነው፣ ይሄ እንደምታየው ጥቁር ነው። ከዛ እስታምፕ ጀርባው ላይ አለ። ከዛ ሲገለበጥ ምን ይሆናል? ይሄ ይሆናል ማለት ነው። እኔ ወለል ስቁርጥ ብዙ ጊዜ እንደዚህ ትርፍ የምሰጠው እዚህ ጋር የሆነ ነገር ኖሮ ምናምን ሳይሆን በርጋ ይበላል። ያን ጊዜ ይሄ እንደዚህ ይሰጠዋል እየተዟዟረ ማለት ነው። ለዛ ብዬ ነው እንደዚህ ትርፍ የሚሰጠው። ይሄ በድጋፍ ስለሚሸፈል ምንም ችግር የለውም። አሁን እዚህ ጋር የማካደማ ቤቢ ሲደረግ እኔ ቁጭ ያልኩት ደክሞኝ ነው። እሺ፣ እግሬ አመም አድርጎኛል። እንደ በርድ ነገር አስሮኛል። የጫማ ላውል ለካልሲ እራሱ ይኸው ከአሜሪካን የመጣልኝ ካልሲ ነው ያደረኩት። እና አሞኝ ነው አንስቶብኛል። በጣም ስራ ሰራሁበት መሰለኝ። እኔ ቤቢው በሁለት አይነት ከለር አድርጌላታለሁ፣ ብሉ ብላክ እና ቤሽ ነገር ግን ቤቢው በግልባጭ መጠቀም ትችላለች። በዚህም በኩል መጠቀም ትችላለች። ወይም ይችላሉ። እኳ አራት ማዕዘን ጠ ብዙ ጊዜ ብዙ ሴቶች እንትናቸው ነው ምርጫቸው ነው ትልቁን መስታወት። ከዛ እነዚህ ቴብሎች ሰርቻለሁ ማለት ነው፣ ለምትፈልጉ ሰዎች። የሚመጣ ሰው ካለሽ ማረፍ ትችላላቸው። ከዛ በኋላ መልሳችሁ ቀድታችሁ ማስገባት ትችላላቸው። ጣነንጣጫይእንግዲህ መጅሊስ ጋራ ያመጣነው እቃ አለ፣ የቤት እቃ ከእህቴ ሱቅ ነው። ይሄ ደግሞ የተጫነው እና አሳያችኋለሁ፣ ማለት ነው እያንዳንዱ ምን ምን እንዳለው። እሺ

ይሄን ፔርሙዝ ነው ልክ እንደዚያ ዐይነት ይሄ ደግሞ ያው ታውቁታላችሁ ባልፈታውን ተደራራቢ ሳህን ባለ አበባ የሚባለው አምስት ደረጃ ያለው ነው። ይሄ ደግሞ የውሃ ብርጭቆ ከነ ጆኮ ይሄ ደግሞ የረከብ ሽታለይሄ ደግሞ ሶላር ነው። ከጁናይድ ነው እየገዛቸው መግጠም ይቀላል እና ይሄ ይመስላል ማለት ነው። ትዕዛዞቻችን አድርሰናል። እንግዲህ ኩኖ አሊ ማረቆ ልዩ ወረዳ ነው ያለሁት። እቃው ወደዋል አስተያች ካለክ ለምንም ሚወጣለት ስለዚህ አመሰግናለሁ። ወይ ትዛዝሽ ይህን ይመስላል የኔ እህት፣ አድርሰልልሻል በስነ ስርዓት። እህቴም ሱቅ የተገዙ እቃዎች እኔ ሱቅ የተገዙ መጅሊሶች ምንጣፎቻ ጠቃላይ ይዤ እመጣለሁ። መጋረጃ ግን አልጋረድንም፣ ምክንያቱም ቤቱ ሲሜንቶ ግርፍ ስለሆነ ሚስማር አይበሰውም። ነገ በማሽን ተበዝቶ መጋረጃ ይሰቀላል። እኔ ስለማልመጣ ሰራተኛ ነው የምልህ ነች ዶርና የመስኮት መጋረጃ ደግሞ ተሰቅሎ ቪዲዮ ይለቀቅላችኋል ማለት ነው። እማማ እናቴ፣ እንዴት ነው እናንተ አስተያየት አላችሁ? አስተያየት ይኸው እኮ ሲ ኩታል ይኸው እኮ ሲ ቅሬ ይኸው እኮ ሲ ምንም ቅሬና የለኝም። አስተያየት ምንም ነገር የሚያደርግ ነገር የለም። ወዲ ወዲጀዋለሁ እያለች ነው። እሺ እናመሰግናለን እናቴ። እሺ እናመሰግናለን። እንግዲህ ወደ ሌላ ሀገር ስልጢ ቅበት ሀሳቡ የሚባል ቦታ ልንሄድ ስለሆነ እናመሰግናለን። ቻው።